እንግዲህ ነገሮቹ እየቀጠለ እየቀጠለ እየቀጠለ እየሄደ ነው። ና ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ እግዚአብሔር ይመስገን፣ እንደናችሁ፣ እናንተም ሰላም ናችሁ ብዬ ተስባ አረጋለሁ። እኔ ጋር ያለው ሰላም እናንቴ ጋር ይሁን፣ እናንቴም ሰላም ሁሉልን። እኔ ውድ ቤተሰቦች በጣም ገርሞኝ ነው እግዚአብሔርን አንዳንዴ ታውቃላችሁ የምናደርገው ነገሮችን ወይም የምናወጣው ቃላቶችን ቆም ብለን ካላሰብን ነገ በኋላ ደግሞ ወይም የሚጸጽት ቃላቶችን እንጠቀማለን ማለት ነው። ገባችሁ? ያ ደግሞ የምንጠቀመው አውቀን ሳይሆን ሳናውቅ፣ ምክንያቱም ተናደንና ብዙ ስሜታዊ ሆነን ነው ሰው። ያ ነገር ደግሞ ያው አንዳንዴ ራሳችሁን መቆጣጠር ራሳችሁን መቆጣጠር ትችላላችሁ። እሺ ተናዳችሁ ማለት ነው። እኔ ከተናደድኩ ምን እንደማረግ ራሱ ማለት አላውቅም ማለት ነው። ተረዳችሁኛለን? ከባድ ነው። ብሩክ የሚዬ ይቅርታ ጠየቅ በይ ይቅርታ ማለት ነው ዳኒ ይቅርታ ትጠይቁ ይቅርታ የምንም ይቅርታ የለም። ግን ብሩክ አጥፍቷል ምና እና ብሩክ አጥፍቷል ስንል ደሞ ለብሩክ ደሞ እና እኛ እንደዛ ማፍረድ አንችልም እኮ። አንደኛ ነገር ደግሞ እሱ የሌለ ነገር ሀምጥቶ ነው ሜዳ ላይ ያሳየው የሌለ ሲም የሰጠው አሁን ለምሳሌ ሄዶ ቢፋ ማለት ፍርድ ቤት ይዞ ቢሄድ ራሱ ንቴን ለክስ ቢሄድ ራሱ ለብሩክ እውነት አለ። ምክንያቱም ወይም ሌላ ነገር ነው። ሌላ ነገር ብሎ ነው እንጂ የሚከሰው ያ ነገር ደግሞ መረጃ ያስፈልጋል፣ ምስክር ያስፈልጋል ምናምን ሶ እና ብሩክ ደግሞ ያረገው ፕራንክ ነው። በፕራንክ ምክንያት ነው ይሄ ነገር የተፈጠረው። ሲጀመር ምንም ነገር አይፈጠርም። ገባሽ? ይሄ ማለት ህግ እንዴት ነው? ዝም ብሎ ነው እንዴ? ማን ሰውን የሚያስረው እንዴ? ይሄ ነገር ህግ ቦታ ካይዳት ያለሽ አንቺ ደግሞ እና ለምሳሌ እንዴት ነው ሲጀመር ህግ ከመሬት ተነስቶ ሰውን የሚያስረው ማን ስለሆነ እንደዛ ለነገር ሲጀመር አይፈጠርም። ሄምዬ የኔ እናት አትጫናቂ ተይ። እንደሆነ ካትል ትላንትና አየውሽ ትላንትና ቆንጂ ሆነ ማለት ጥሩ ነበር። ዛሬ ደግሞ በሀሳብ እንደሆነ በሚኒ እንጂ በጣም ትንሽ እየከሰተሻል። ምንም አታስቢ፣ ጌታ ነው ሄምዬ፣ እግዚአብሔር ምስክር ነው። ምንም አታስቢ፣ ያለ አይቀርም ላንቺ ደግሞ ያለ አይቀርም። አለቀ እና ድራማ እናቴ ድራማ እየሰራችሁ ነው መሰለኝ። ግን ዛሬ ግን የኔ ሰው ቆንጂና ማደናቅ ፈልጋለሁ። ግን እስቲ ቆይ ትንሽ በኋላ ልጨርስ እንደጨርስና እየጨረስኩ ላውራለሁ አውራለሁ ብያ ሲሆን አሁን ማውራት አልፈልግም፣ ወይ በኋላ ቢዶ ብቻ እንስራለሁ ብያ ሲባለው ቤተሰቦች በጣም ነው ያሳቀኝ። ና ስቅኒ በሉ። ና እና ሄምዬ፣ እኔ እምልሽ ዳኒን አታገኝ ብሩክ እንዳለ ማለት ነው። ዳኒ የሚፈልግሽ አንቺ ብቻ ነው። አንቺን ይፈልግሻል እሱ። አንቺ አላወቅሽም የምሬ ነው እምልሽ፣ አንቺ አላወቅሽም ይሄ ልጅ ማለት ነው። ይሄ ደንቆሮ የሆነ ልጅ እኔ ተማትቻለሁ። ምንድ ነው እሱ፣ እንቴ ህፃን ልጅ። እኔ እኮ ግራ የገባኝ አንሶላ ተሻክሞ አንሶላ ውስጥ ገብቶ አልጠበቀም ተማትቻለሁ ብሎ ህፃን፣ ቤቢ የህፃን ልጅ ነው እንቴ። ወይኔ በጣም ነው የገረመኝ። የሚዬ ደግሞ አንቺ ደግሞ ለሰው ስለሚታዘኝ ምናምን አትጨነቂ። ምን የሚያስጨንቂሽ ነገር የለም። መከሰስ ምናምን ደግሞ ህግ ላይ ህግ መውሰድ ምናምን ዛሬ አይደለም አዲስም አይደለም ሲጀመር ሶ ምንም እግዚአብሔር ያለ ብቻ ነው የሚሆነው እሺ እናቴ የምር ነው ማ በፍጹም አትጨነቄ ብሩክ ይቅርታ ጠየቀ ይቅርታ ጠየቀ አለ ኳለ ይጠይቃል ካልጠየቀ ተይ በቃ አለቃ ሜዳ ላይ እና ቪዲዮ ላይ አሁን አስማሳዮች ማለት ነው ይሄ ቢላህ ኢላ ሁሉም ጥያቄ ተጠያቂ አንቺ ነ ለሁሉም ነገር ኮታታሞች ማለት ነው አሽቃባጮች ለምን አፋቾን አትዘጉም እናቴ አዎ ልክ ናት ለክናት ጀማሪሷ ምንድን ነው ፍቅረኛ ሌላ ሰው ጋር ሆኖ የሆነ ነገር ሲያደርግ እና እንደዚህ ምን ይላል? እንደዚህ ምን ትላለች እሷ? ስለዚህ ስሜቷ ሆና እንደዛ ይቅርታ ሊቀበል ማለት ሰው እንደዚህ ነገር ተፈጠረ፣ አለቀ። ምንም በቃ ስራ ነው። እንደውም ለሁሉም ነገር ተጠያቂ አንቺ ናት። ምድረ ኮታታሞች፣ አሽቃባጮች ማለት ነው። ምን ትመስላል? በጣም ነው የምታስጠሉኝ። ጊዜ ያበሬል ባዬ ቦታ ሁሉ እኚህ ልጅቷ ሌት በሏት ነው እንዴ? እሷ ደግሞ ትኖራለች። እናንተ ደግሞ ራሳችሁን እየበላችሁ ትኖራላችሁ። እሺ መዳም ቤት ማለት ነው። ሩዝሽን ቋ ለምንድን ነው ሩዝሽ? አርፈሽ ቁጭ ብለሽ እንደ ሩዝ አትቀቀይም እንዴ? አንቺ የሩዝ ቀቃዮች እኔም ጨምሮ ማለት ነው። ሩዝ ሄሚ ሄሚ አትበሉ። በየቦታ ሁሉ ሲሟይ ጣፍጣችኋል እንዴ? ለናንተ ኮተታሞች፣ ሲያስጠሉ በእግዚአብሔር። እንዴት እንዲህ አናደዳችሁኝ? ኮሜንት ለኮሜንቱን ኮምቢ ቢዮን ወጣት እና ሄሚ ብሩ የብሩ ሄሚ ቤት ማለት ነው። ገባቸው። ለሁሉም ተጠያቂ ሄሚ አንቺ ነሽ። ምንድን ነው ምን አደጋ ተጠያቂ የምትሆነው እሷ ምን አረጋች ተጠባደባች ማታች ሰውን ጋላች ምን አራፊቷት ልጅቷ ይኖርባት ወይ እና ሄምዬ እኔ እምልሽ ነገር ማለት ነው ይሄ ነገር ሲጀመር ምንም አያረገም ይሄ ልጅ የምን ኪስ ምናምን ትያለሽ የምን ኪስ ነው ደሞ አንቺ ከጎንሽ አለሽ ምናምን ምናምን ሄምዬ ከእሱ ከዚህ ልጅ ራቄ አለቃ ከዚህ ልጅ ራቄ የምንም ኪስ የምልም አይከሰሳችሁም ምንም አይ፣ ምንም ነገር አይፈጠርም። ገባሽ? አትጨነቂ። ደግሞ ምንም ያስጨነቂሽ ነገር የለም የኔ እናት። እና ብሩክ ይቅርታ ጠይቀ፣ ብሩክ ይቅርታ ባልጠይቅ ራሱ ችግር የለም። ሲጀምር ይቅርታ አስሬ ምናምን ጠይቋል፣ ይቅርታ ብሏል ምናምን። ሶ ከዚህ የበለጠ ነገር ምንም ማድረግ አይችልም ብሩክም። ሶ እናንተ እኮ የራሳችሁን ህይወት ኑሩ፣ ከታሪቃችሁ ኑ እስቲ አንዴ። የኛ እናንተ ጭቅጭቅ እንትም ሳላችሁ እኛ በእውነት በጣም ነው የሰለቸኝ። በእውነቴ ነው የምላችሁት። ቀን በቀን ማታ ማታ የእናንተን ገፍትን እንደዚህ ዓይነት ጭቅጭቅ፣ ጭንቀት ጨምሮ ደግሞ ኢንዶ ዜሮ ምንም ደግሞ ነው አስረኛ ማለት ምናምን ነገር በቃ የምንም ኪስ ምንም የለም። ደሞ አንቺም አትጨነቂ እሺ፣ እኔ እናት፣ ወይኔ አንቺ እኮ የሚያስጨነቂሽ ነገር ምንም የለም ዳኒ። ደሞ ዳኒ ተብያው ደሞ አታገኝ ምናምን ብለሽ እንዳትይ እኔ ብሩክ ራሱ የምታረቅ ራሱ እየመሰለኝ ነው። ታይ ትታረቃላችሁ። ግን እኔ እንጃ አላውቅም። በጣም ይሄ ኢሊ ውስጥ ይገፍቷል ልጅ። ወጌታዬ፣ ይድረስልኝ። እንጃ ይሄ ነገር ወዴት እየዳየ እንዳለ ራሱ ግራ ይገባኛል። ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። እኔ ምን እንደሚል ራሱ አላውቅም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ማውራው ራሱ ጠፍቶኛል። በቃ እግዚአብሔር ቀን በቀን የሚወጣውን ነገር በጣም ሰላቸን። እግዚአብሔር እንደዚህ አይነት ጭቅጭቅ በጣም ምን ይሳላቸው። የምር ነው ማለት ነው። እነሱ ይን እናንተ እንዴት ቻላችሁ ግን? ይሄን ጭቅጭቅ እንዴት ነው የምትችሉት ግን? እኔ ቢሆን አልችልም። እኔ አሁን ለምሳሌ ትላንትናም ጭቅጭቅ ቢኖር ዛሬም ጭቅጭቅ ቢሆን፣ ወይ እናንተ ስራ እየሰራችሁ ነው። በእውነት እኔ አልችልም ይምረ ነው የምላችሁት። አልችልም እኔ። ወይኔ በጣም ማበዴ ነው እንጂ እንደዚህ አይነት ጭቅጭቅ ቢኖር ይሆቴል ይሄ ሪሊ ነው እና ጭቅጭቃችሁ በጣም ፍቅራችሁ ላይ ነው። ይምር አላቅም እኔ ግን ምንም ላውራ አልችልም። ብቻ ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። በጣም ነው የማወዳችሁ፣ በጣም ነው የማከብራችሁ። ሐሳብ፣ አስተያየታችሁ ኮሜንት ላይ ጻፉልኝ እና ቪዲዮን ላይክ አድርጉ። ሰብስክራይብ ያደረጋችሁ ቤተሰቦች ሁኑልኝ። አንድ ሺ አስገቡኝ ቤተሰቦች እና አንድ መቶ ሀምሳ ሰው ነው የቀራችሁት። እስቲ አንድ ሺህ አስገቡኝ ተለብላችሁ። እሺ እንደ ግን ጨረቃ ፋሚሊዎች ብዙ ናቸው፣ ግን እናንተ ለምን እንደሆነ ሰብስክራዊ አታረጉም። እኔ እኮ ግራም ግርም ነው የምትሉ ምን ችግራ ላይ አይከፈልም፣ እኮ እንደ ሰብስክራይብ ማድረግ አይከፈልም እና ሰብስክራይብ ያርጉን ቤተሰቦች እሺ። ሰብስክራይብ ያረጋችሁ አይና ባርቲ ያላችሁ ያላችሁ እይቶቻችሁ እይቶቼ በጣም ነው የሚያሰግነው በጣም ነው መወዳችሁ እና ደህና ደሩ በጣም ወዳቸዋለሁ እና የኔ ቪዲዮማ ሰራቸው ይሰራሉ ብዬ አስባለሁ። እሺ በጣም የሚያስቸግር ነገር ነው። እሺ ጠብቁኝ።